አላመኑኝም። ወደ ሌላ ነገር ለሄድ ብዬ ነው እንጂ ልቀይረውም ማልፈልኩ ነበር፣ ግን አሁን ሰው ጉዙ እየደነገጠ ነው። ያ አነቅ አንዳንድ ሰው ላይክ እንትን ይሆናል እና ቀይረው ቀይረው። ወዳጆቹ ሁሉ እየደነገጡ ነው፣ ማርያም። ብዙ ሰው ነው የደነገጠው። ምን ሆነ ምን ሆነ ነው እያሉ። ይህን ቀይረዋለሁ ከሆንኩ ወደ ሌላ ነገር ስለሄደ ቀይሬዋለሁ እያልኩሽ ነው። አዎ፣ ቀይረው ማለት መታነቂያ ነው ምናምን ያደረገው አሁን መታነቂያ ነው እንዲ ያለው አሁንም ትቁር ነው ያለው። ትቁር ነው እንጂ አይደለም ያ ባይደወይ በሰፊው ፌስቡክ ላይ ፖስት አድርግላችኋለሁ እና እየገባችሁ እንደዛ አይነት አድርጋችሁ ታነቁ። ምድረ ጠላት፣ ማን ነው ጠላት? እኔም ልጣላው እንደው ተጠምጃለሁ፣ በአንዳንዶቹ አሁንም ተመልሼ ልጣ። ማን ነው ጠላት ንገረኝ። ብዙ ናቸው። ስንት ቆይ ስንት ቆጥረን ስንት እንጨርሰዋለን? ችግር የለም አንድ ሁለት ጥራልኝ ና፣ እኔም ልስደባቸው።

ምንም አልሆነም። ለጠላቶቹ እንደዚህ ነው ማንቃችሁ ነው። እኔ ብያለሁ ትናንትና፣ እኔ ሀቅ ነው የምናገረው። ጠላቶቹ የተቃጠሉ እንደዚህ አድርጌ ነው ማንቃችሁ ገድላችኋለሁ ለማለት ነው እንጂ እሱማ ይሞታል።